አብራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን፣ በዓለማችን ከተከሰቱ ኩነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። ዓለም አቀፉ የገንዘብ ድርጅት በተያዘው የአውሮፓውያን ዓመት ኢትዮጵያ ከምስራቅ አፍሪካ በግዙፍ ኢኮኖሚ ባለቤትነት የቀዳሚነት ደረጃዋን በኬንያ እንደምትነጠቅ ተንብየዋል። የኢትዮጵያ ዓመታዊ ምርት 117 ቢሊዮን ዶላር እንደሚሆን የገለጸው ድርጅቱ በአንጻሩ የኬንያ 132 ቢሊዮን ዶላር ይደርሳል ብለዋል። ባለፈው የፈረንጆች ዓመት የኢትዮጵያ አጠቃላይ ዓመታዊ ምርት 143 ቢሊዮን ዶላር የነበረ ሲሆን፣ የኬንያ ደግሞ 121 ቢሊዮን ዶላር ደርሶ ነበረ። የኢትዮጵያ ዓመታዊ የምርት መጠን ወደ ሁለተኛ ደረጃ የሚወርደው በገበያ መሩ የውጭ ምንዛሬ ፖሊሲ ሳቢያ የብር ዋጋ በማሽቆልቆሉ እንደሆነ ድርጅቱ ጠቅሷል። በምስራቅ ወለጋ ዞን ኪረሙ ወረዳ ትናንት ታጣቂዎች በፈጸሙት ጥቃት የሚልሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። በጥቃቱ ከሞቱት ውስጥ ሰላማዊ ሰዎችና ሚልሻዎች እንደሚገኙበት ከባድ መሳሪያዎችም ጥቅም ላይ መዋላቸውንና ዝርፊያም መፈጸሙን አንድ ነዋሪ ለዶች ቬሌ ተናግረዋል። ጠዋት ላይ በከባድ መሳሪያ አንድ ድሽቃና ብሬን ታጥቀው ውጊያ ጀምረው አርሶ አደሮችን ጨምሮ 15 ሰዎች ናቸው ህይወታቸው ያለፈው ተብለዋል። ሌሎች በመኖሪያ ቤታቸው ነው የተገደሉት፣ ሌሎች ደግሞ እርሻ ማሳ አካባቢ ነው ህይወታቸው ያለፈው። ህይወታቸው ካለፈው መካከል ዘጠኝ በጥይት የተመቱ ሲሆን፣ ስድስቱ ደግሞ በስለት መሳሪያ ነው የተወጉት። ጥቃቱን ካደረሱ በኋላ ከብት በግና ሌሎችም የቁም እንስሳት ዘርፈው ነው የሄዱት ተብለዋል። በወረዳው ጫቢ ተብሎ በሚጠራ ቦታ ስለደረሰው ስለዚሁ ጥቃት ዶችቪሌ የጠቂያቸው የወረዳው ዋና አስተዳዳሪ አቶ ብርሃኑ ፈቃዱ ጥቃቱ መድረሱን አረጋግጠዋል። ጥቃት አድራሾቹም ጽንፈኛ ቡድን ብለው የጠሯቸው በአካባቢው ይንቀሳቀሱ የነበሩና ያስቸግሩ የነበሩ ኃይሎች ናቸውም ብለዋል። ትናንት ጠዋት አንድ ሰዓት ገደማ ጨቢ በደሳ የሚባል ቦታ በሰላማዊ ሰዎችና ሚሊሻ አባላት ላይ ታጣቂዎች ተኩስ ከፍተው የ12 ሰዎች ሕይወት ያለፈ ሲሆን ሶስት ሰዎች ደግሞ ቆስለዋል። እነዚህ ኃይሎች በተደጋጋሚ ጥቃትና ዘረፋ የሚፈጽሙ ኃይሎች ናቸውም ተብለዋል። ሰባት ሰዎች በአባሰንጋ በሽታ ሲሞቱ 69 ደግሞ በበሽታው ተይዘው እየታከሙ ነው። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን 69 ሰዎች በአባሰንጋ በሽታ ተይዘው ወደ ሕክምና ተቋም መግባታቸውን የዞኑ ጤና መምሪያ አስታውቀዋል። መምሪያው እንዳለው ሰዎቹ የታመሙት በአባሰንጋ በሽታ በተቀሰቀሰበት ሱሪ ወረዳ ለህመሙ ሊዳረጉ የቻሉት በበሽታው የተጠቁ እንስሳትን በመብላታቸው ወይም ከእንስሳቱ ጋር ንክኪ በማድረጋቸው ሊሆን እንደሚችል የምዕራብ ኦሞ ዞን ጤና መምሪያ ኃላፊ አቶ ሸማጂ ጉራጭማ ተናግረዋል። በአሁኑ ጊዜ ታማሚዎች በህክምና ላይ መሆናቸውን ኃላፊው ለዶቼ ቬለ ተናግረዋል። ከአንትራክስ ጋር ተያይዞ ያለው ጉዳይ ያው በተለያዩ የሰውነት አካላት ጉዳት የሚያደርስ ነው። በሽታው የተያዘ ሰው ሰውነት ያብጣል። ሰዎች ህክምና ካላገኙ የመሞት ዕድላቸውም ሰፊ ነው። አሁን ህክምና ያገኙ በጥሩ ጤንነት ላይ ናቸው። በአሁኑ ወቅት በወረዳው ከሶስት ሺህ በላይ ሰዎችን ለማከም የሚያስችሉ የእንክብልና የመርፌ መድኃኒቶች ወደ ስፍራው መላካቸውን ኃላፊ ተናግረዋል። በአሁኑ ጊዜ ህብረተሰቡ ጥንቃቄ እንዲያደርግ በመሰጠት ላይ ካለው የግንዛቤ ማስጨበጫ ስራም ጎን ለጎን በቀበሌው የስጋ ግብይት በጊዜያዊነት መታገዱን ገልጸዋል። በሽታው ወደ አጎራባች ወረዳዎችና ክልሎች እንዳይዛመት ጥረት በመደረግ ላይ እንደሚገኝ የተናገሩት ኃላፊው እስካሁን ለ3625 የቀንድ ከብቶችና ለ150 ፍየሎች ክትባት መስጠቱን ማስረዳታቸውን ገልጸዋል። ኢትዮጵያን ጨምሮ ለአፍሪካ ህብረት የሶማሊያ ድጋፍ ሰጪና ማረጋጊያ ተልእኮ ወታደሮችን ያዋጡ ሀገራት ከፍተኛ ወታደራዊ አዛዦችና ዲፕሎማቶች ሰሞኑን በካምፓላ ተሰብስበው እንደነበር ተገለጸ። የኢትዮጵያ፣ የኬንያ፣ የጅቡቲ፣ የኡጋንዳና የግብፅ ተወካዮች በስብሰባው የተገኙ ሲሆን የስብሰባው ዓላማም የተልእኮውን ስኬቶችና ድክመቶች መገመገም እንደሆነ፣ ለተልእኮ የገንዘብ እጥረት መፍትሄ መፈለግና የተልእኮውን የወደፊት ስትራቴጂ መንደፍ እንደሆነ ተገልጿል። ተልዕኮው እስከ ቀጣዩ ሰኔ ድረስ የዘጠና ሚሊዮን ዶላር እጥረት እንደሚገጥመው ተነግሯል። ለተልዕኮ ወታደር ያዋጡ ሀገራት መሪዎች የካምፓላው ስብሰባ በሚያቀርቡላቸው አጀንዳዎች ዙሪያ በመምከርና ውሳኔ ለማሳለፍ በጥቂት ሳምንታት ውስጥ ይሰበሰባሉ ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመስሪያ ቤታቸው ስር የሲቪሎችን ደህንነት እንዲሁም የፀጥታ፣ የዲሞክራሲ የሰብአዊ መብቶችና ስደተኞች ጉዳይን የሚከታተሉ መመሪያዎችን እንደሚዘጉ ትናንት ይፋ አድርገዋል። ሩቢዮ ቢሮዎቹ ወጋ ጥባቂ የውጭ መንግስታትን ለማጥቃት መሳሪያ ሆነው ሲያገለግሉ ቆይተዋል በማለት ወቅሰዋል። የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ቢሮ ጭምር እንደሚዘጋ ተዘግቧል። ተዘግቦ የነበረ ቢሆንም ሩቢዮ ትናንት ይፋ ባደረጉት እቅድ ላይ ግን ቢሮ አልተካተተም። የፕሬዝዳንት ትራምፕ አስተዳደር ከልክ በላይ ተለጥጧል ባለው የውጭ ጉዳይ መስሪያ ቤቱ ስር በጥቅላላው 100 ቢሮዎችን ለመዝጋት ወስኗል ተብሏል። የዩክሬን አጋር የሚባሉ ሀገራት በመጪው ሮብ በለንደን ተገናኝተው ሊመክሩ ነው ተባለ። አንድ ስማቸው እንዲጠቀስ ያልፈለጉ የዩክሬን ከፍተኛ ባለስልጣን ለአዛንስ ፍራንስ ፕረስ የዜና ወኪል እንዳሉት የሮቡ ስብሰባ ሦስት ዓመታትን የዘለቀውን የሩሲያና የዩክሬን ጦርነት እንዲቆም አሜሪካ የጀመረችውን ጫና ተከትሎ ነው። ይሁንና ባለሥልጣኑ ዩክሬንን ወክለው የሚሳተፉ ባለሥልጣናት ማን እንደሆኑና ዝርዝር የውይይት አጀንዳዎችን ከመግለጽ ተቆጥበዋል። በሌላ ዜና የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ወደ ሞስኮ ያመራሉ ተብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የሩሲያና የዩክሬንን ጦርነት በቀናት ጊዜ ውስጥ አስቆመዋለሁ ብለው የነበረ ቢሆንም ጦርነቱ እስካሁን እንዳላቧራ ዜናው አክሏል። ግብጽ እና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብደል ፈታ አልሲሲ ተናገሩ። ትናንት ሚያዚያ 15 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ የሀገሪቱ ፕሬዝዳንት ኢስማኤል ኦመር ገሌ እና ሌሎች የጅቡቲ ባለሥልጣናት ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል ኦመር ገሌ በዚህ ንግግር የሶማሊያ እና ሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት እስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህር እና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህር እና የኤደን ባህረ ሰላጤን የሚያገናኘውን የሳብ ኤል ማንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲ ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጡ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፉ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል እና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር አጠናክረው እንደሚቀጥሉም ተናግረዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድ እና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተ ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፉ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነፃነት የመጓዝ አደጋዎች በማያሻማ ሁኔታ እንደምንቃወም እናረጋግጣለን ሲሉ ከጅቡቲው ፕሬዚዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናው የደህንነት መሮዎች እና መሠረቶች ለመግዛትን አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዚዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህር እና የኤደን ባረሰላጤ የአስተዳደር ጉዳዮችን የሚመለከት ነው።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 ሀገራዊ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብፅ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት የተቃውሞውን ስታሰማ የቆየችው ግብፅ በኢትዮጵያ የቀይ ባህር ተጠቃሚነት በመቃወም የአካባቢውን አገራት እያስተባበረች ትገኛለች።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 ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈር እና ወደብ እንድታገኝ የሚያስችል እንደሆነ ገልጸው ነበረ። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። ፍራንስ ፕረስ፣ ቢቢሲ፣ ዶቼቬሌ፣ ዋዜማ የዛሬ ወሬዎቻችን ምንጮቻችን ናቸው የምናሰማችውን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽም፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው። ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።